ሰላም ሰላም ውድ የቲ ቴክ ዩቱብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለየት ባለ ነገር መተናል። አዲስ ነገር ይዘን መተናል። አዲስ ዌብሳይት እንዲሁም ደግሞ ይሄም ቪዲዮ በማየት ጽድት ያለ ኮሚሽን ያለው ማለት ጽድት ያለ ኮሚሽን ያለው አሪፍ የሆነ ቢዝነስ ነው። ይዚ የላቸው የመጣሁት ምንም በቃ ቪዲዮ በማየት ብቻ ብቻ በፈለጋችሁት መቀበል የምትችሉት ቪዲዮ በማየት ብቻ ምንም አያስቸግራችሁ። ስለዚህ እስካከፋፈጡ እስከ ውስጥሮ አደራርጉ እንዴት ውስጥሮ እናደርጋለን እንዴት እንከፍታለን እስከሚለው ድረስ እናያለን ማለት ነው። እንደምትመለከቱ ትልቅ ወደ ዌብሳይቱ ስትገቡ እንደዚህ አይነት ኢንተርፌስ አለው። ጽድት ያለ ዌብሳይት ነው። ያው የዌብሳይቱን ሊንክ ከፈልጋችሁ ዲስክሪፕሽን ቦክስ ላይ አስቀምጠላችኋለሁ ወይንም የኮመንት መጀመሪያ ላይ የምታገኙ ይሆናል። ስለዚህ ይህን ደግሞ ምናምን ካላችሁ ራሳችሁ ደግሞ ካሽ ቪአይቢ ብላችሁ መጽሐፍ ትችላላችሁ። ካሽ ቪአይቢ። ቪአይፒ ብላችሁ ሰርች ታደርጉና ወደ አመጣላችሁ ዌብሳይት መጀመሪያ ላይ የሚመጣውን እሱን ክሊክ አድርጋችሁ ስትገቡ እንደዚህ አይነት ዌብሳይት ያመጣላችኋል። እዚህ አይነት ኢንተርፌስ ያመጣላችኋል ማለት ነው። ስለዚህ እንደምትመለከቱ ምንም የሚያስቸግር ነገር አይደለም። እንደምታዩት እዚህ ጋር እራሱ ቱዳይ ኤቭሪ ዋን ካን ወርክ ኦንላይን ይላል። አያችሁ፣ ማንኛውም ሰው መስራት የሚችለው ስራ ማለት ማንኛውም ሰው ብቻ እናንተ ኢሜል ይኖራችሁ እንጂ ማንኛውም ምንም ማንኛውም ሰው ገብቶ መስራት የሚችለው ስራ ነው ማለት ነው። ስለዚህ በመጀመሪያም ይህንን ሳይን እናደርጋለን ማለት ነው። መጀመሪያ ሳይን ካደረግን በኋላ እንዴት ቪዲዮዎችን አይተን ከዚያ በኋላ እንዴት ቪዲዮዎችን አይተን ተቀብለን ገንዘብ ተቀብለን ውስድሮ እንደምናደርግ እናያለን ማለት ነው። ስለዚህ ወደ ቪዲዮዎችን ከመሄዳችን በፊት በመጀመሪያ ሰብስክራይብ ማድረጎትን አይርሱ። ከዚያ ሲቀጥል ደግሞ ላይክ ማድረጎትን እንዲሁም ደግሞ የቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር በማድረግ ቤተሰብ መሆናችን አሳዩን ተቀላቀሉን፣ እያልን ወደ ቪዲዮችን እንሄዳለን። እሺ አሁን ወደ ላይ ከፍ ስናደርገው ስንመለከት፣ ከፍ ስናደርግ እዚህ ጋር እንደምታያዩት ሳይን አፕ ናው የሚላለ፣ ሳይን አፕ ናው የሚላለ፣ እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። እሷን አንድ ጊዜ ክሊክ ስናደርጋት እንደዚህ አይነት ኢንተርፌስ ገጽ ሲመጣልን፣ አያችሁ እንደዚህ ከፍ ስታደርጉት፣ መጀመሪያ ፈርስት ነው የሚላል። ከዚያ በኋላ ኢሜል አድሬስ ይላል። ከዚያ በኋላ ፓስወርድ ይላል ማለት ነው። ስለዚህ ምንም የሚቸግር ነገር የለውም። ፓስወርድ፣ ከዚያ በኋላ በቃ እንደዚህ ይህኛውን፣ አያምኖት ሮቦት አለመሆናችሁን ለማሳወቅ ክሊክ አድርጉና አብሮት ይላል። ስለዚህ እናንተ ማብራት ነው የሚጠበቅባችሁ ማለት ነው። መጀመሪያ ላይ ሙሉ ስማችሁን ታስገባላችሁ ከዛ ኢሜይላችሁን ከኢሜይላችሁ በኋላ ደግሞ ፓስወርዳችሁን ታስገባላችሁ። እዚ ጋር እንደምትመለከቱት ፓስወርዳችሁን ላይ እዚህ አሮቦት ነ ወይ አይደለም የሚለው ማረጋገጫ አብራ ይላል። ስለዚህ እሷን ራይት ታረጉለት እና ወደ እንትናችሁ ትገባላችሁ ማለት ነው። እሺ እዚህ የምትመለከቱት ጋር ደግሞ በሬዝድ ነው የሚጠይቃቸው የልደት ቀናችሁን ማለት ነው። የልደት ቀናችሁን ነው የሚጠይቃቸው። ስለዚህ እንደምትመለከቱት እኔ በእንደዚህ አይነት መልክ ጨርሽ ያለው ማለት ነው። የራሴን አድሬስ ኢሜሎች ምናሞሊች ጨርሽ ያለው ስለዚህ ክሊክ አደርጋትና ያምኖ ድሮቦ ምትሎን አበራታሉ። ከአበራኋት በኋላ ቀጥታ አሁን የምንለው ምና ምንድ ነው ሰይ አፕ ማለት ነው። ስለዚህ ክሊክ እናደርጋታለን ማለት ነው። ስለዚህ እንደዚህ ቼክ ያደርግልናል ማለት ነው። ክሬት እያደረገልን ነው ማለት ነው። እንደምትመልከው ክሬቲንግ ዮር አካውንት ይላል። ስለዚህ እንጠብቀዋለን አዲንግ ይላል። ስለዚህ አዲንግ ካለድ በኋላ ደግሞ ምን ያመጣልናል? እንደምትመለከቱት አያችሁ፣ ስለገባን ብቻ የምናደረግልን አስር ዶላር ሰጥቶናል ማለት ነው። አድ ባላንስ ይላል አያችሁ፣ አካውንት ባላንስ ይልና እዚህ ጋር ደግሞ አድ ባላንስ፣ ስለገባህ አድ ስላደረግ በአድ ባላንስ አስር ነው። ስለዚህ አጠቃላይ አካውንት ባላንስ ያለው ስንት ነው? አስር ነው ይለናል ማለት ነው። አስር ነው ይለናል። እንደምትመለከቱት የምንመለከታቸው እዚህ ጋር ያሉ ቪዲዮችን ነው። አያችሁ፣ 35 ሰከንድ ነው የምናየው። 35 ሰከንድ የመጀመሪያውን ስናይ ሴዶነትን 57 ዶላር ይሰጠናል ማለት ነው። 57 እዚ ጋር ዝቅ ብለን ስንመለከት ይህን ነው። 35 ሰከንድ ነው የምናየው። 62 ዶላር ነው የሚሰጠን። እዚህ ጋር ከፍ ስናደርግ 35 ሰከንድ እናያለን። 30 ዶላር ይሰጠናል። እንደዚህ ከፍ እያደረግን እኛ የተመቸንን አይተን ትንሽ አሪፍ የሆነውን ምናምን አይተን እሱን አንድ ጊዜ ክሊክ እናደርግለታለን። እንደዚህ ክሊክ ካደረግን በኋላ ክሊክ አንድ ቪዲዮ አይተን እንትን እንበል ዩቱብ ኮፒራይት እንዳይለኝም በለር ላደገባችሁ ስለሚችል እንዴት አሁን ከአስር ዶላር እንዴት ወደ ላይ እንደሚጨምር ነው የምናየው። ከአስር ዶላር ወደ ላይ እንዴት እንደሚጨምር ነው የምናየው። ስለዚህ ከ10 ዶላር እንደዚህ እንትን ሲላችሁ እንትን ነው ትጠብቁታላችሁ። ከዚያ በኋላ እንደምትመለከቱት መቁጠር ጀምሯል። አያችሁ መቁጠር ጀምሯል አሁን መጀመሪያ ስንት ነበረ ባላንሴ አስር ዶላር ነበር አሁን ደግሞ ይህን ቪዲዮዎች አድርገን ከሰላሳ አምስት ሰከንድ በኋላ ገብተን ስንመለከተው ምን አይነት ኢንተርፌስ ምን አይነት ገንዘብ ይሰጠናል የሚለው የምናይ ይሆናል ማለት ነው ስለዚህ ሰላሳ ሰከንድ ነው የምንጠብቀው አሁን 20 ሰከንድ ደርሰናል ስለዚህ አሁን ትንሽ ሰከንዶችን እንጠብቀውና ምን ያለ ይሰጠናል የሚለውን እናያለን ማለት ነው መጀመሪያ የነበረን ባላንስ ላይ ስንት ይጨምርልናል ወይንም ሰንት ኢንካም ይሰጠናል ላ ስለዚህ ቪዲዮን እንደዚህ አይተን ስንጨርስ ላይ ጋር ምን ትመጣለች ስኪፕ የምትል ትመጣለች ማለት ነው ስኪፕ የምትኖራ ስትመጣ እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ ወደ መጀመሪያ ወደ ነበርንበት ፌጅ ይመልሰናል ማለት ነው። ሲመልሰን አያችሁ አያችሁ ሁለተኛውን ስላየሁ ዜሮ ነጥብ ስልሳ ሁለት ዶላሯን ስላየሁ እዚጋ እንደምትመለከቱት አስር ነጥብ ስልሳ ሁለት ዶላር አለህ ይለኛል ማለት ነው ስለዚህ እንደምትመለከቱት ነው ስለዚህ ቀናት አድርጉና እዚች ጋር ሶስት ነጥቧን ሶስት ሰረዟን ክሊክ ታደርጋላቸው፣ ክሊክ ታደርጋላቸው። አሁን ደግሞ ዊዝድሮ እንዴት እንደምናደርግ ዊዝድሮ በምን አይነት መንገድ ነው ዊዝድሮ የምናደርገው የምንሆነው